ማዕከላዊ ኢትዮጵያ ክልል የአልሚ ባለሀብቶችን ተሳትፎ ከማሳደግ ባለፈም አጠቃላይ ክልላዊ ኢንቨስትመንትና ኢንዱስትሪውን ማሳደግ የሚያስችሉ በርካታ ስራዎች እየተሰሩ ነው የሚገኙትና አጠቃላይ እንቅስቃሴው ምን ይመስላል? እሺ፣ አመሰግናለሁ። በቅድሚያ ለመጋቢት ወር ሁላችንም እንኳን አደረሰን ማለት እፈልጋለሁ። ይህን የምልበት ምክንያት አለኝ። ባለፈው ሰባት ዓመት ያህል ጊዜ ውስጥ የለውጡ እንቅስቃሴ ትሩፋቶች ከሆኑ ክልሎች ውስጥ አንዱ በመሆናችን ፕላስ ይህንን ተከትሎ ደግሞ እየተሰሩ ያሉ ስራዎች እንደ መንደርደሪያ ለማንሳት ስለሚጠቅም በቅድሚያ የክልላችን ኢንቨስትመንትና ኢንዱስትሪ እንቅስቃሴ መነሻ የሚያደርገው የለውጡ ውሳኔዎች ነው። ባለን ሀብት ላይ ባለን ሪሶርስ ላይ መነሻ አድርገን እሱ ላይ ደምረን ነው እየሄድን ያለነው እና የፖሊሲ ውሳቤ ይሄ ስለሆነ በቅድሚያ ክልላችን እንደተመሰረተ ክልላችን ውስጥ ምንድን ነው ያለው ምን ላይ ፎከስ አድርገን ብንሰራ ነው ይሄን ክልል ከድህነት ማውጣት ወይም የኢኮኖሚክ ትራንስፎርሜሽን ማረጋገጥ የምንችለው የሚል ከለውጡ እሳቤ መነሻ ነው የተነሳ ነው። ስለዚህ የለውጡ እሳቤ ይሄ የሆነው ግልጽ መዳረሻ ደግሞ ግልጽ ራዕይ የምጭምር ያነገበ ስለሆነ የብልጽግና ተምሳሌት የመሆን ራዕይ ይዞ እየተንቀሳቀሰ ያለ ለውጥ ስለሆነ የብልጽግና ተምሳሌት መሆን የምትችለው በማምረት በመስራት ነውእና ያለንን ሪሶርስ ማለት በግለሰብ ደረጃ ያለውን ሀብት፣ እንደ ክልል ያለንን እምቅ ሀብት፣ ይህንን አቀናጅተን የብልጽግና ተምሳሌት መሆን የምንችል ከሆነ የግል ባለሀብቱ በባለቤትነት ማንቀሳቀስ አስፈላጊ መሆኑ ታምኖበት ይህን መነሻ ነው ያደረግነው። እንደ ሀገር የተዘጋጁ ደግሞ ፖሊሲዎች አሉ። እነዚህ ፖሊሲዎች ሪፎርም ተደርገዋል። ለምሳሌ የአምራች ኢንዱስትሪ ፖሊሲ ሪፎርም ተደርጎ ይሄ ለኢንቨስትመንት በተለይ ደግሞ ለኢንዱስትሪ እጅግ ምቹ ሁኔታ እንዲፈጥር ሁኔታዎች ተመቻችተዋል። ይህን ተግባራዊ ለማድረግ ደግሞ ተቋማት መገንባት አለባቸው። ፖሊሲ በራሱ ዝም ብሎ ስለማይፈጸም ተቋም መገንባት ስራ ክልሉ ከማደራጀት ጀምሮ እያንዳንዱ ሴክተር እስከታች ድረስ ተቋም የመገንባት ስራ እየተሰራ ነው ያለው። ይሄ አልቲሜት ጎሉ ደግሞ አገልግሎት በማሻሻል የህዝብ ተጠቃሚነትን ማረጋገጥ ስለሆነ እነዚህ እንደመነሻ ብንጠቀማቸው የግል ኢንቨስትመንቱ እንቅስቃሴ ይሄንን ተከትሎ ወደ ክልላችን ፍሎ መረክ ጀምሯል ማለት ነው። ሰው መሬት ማዘጋጀት ጀምረናል። የመሬት የኪራይ ሊዝ ከፍ እንዳይል ባለሀብቱን በሚያበረታታ መልኩ ማመቻቸት በመቻላችን እነዚህ እሳቤውን ተግባራዊ ለማድረግ መደላድል ወይም አስቻይ ሁኔታዎችን መፍጠር በመቻላችን ወደ ክልላችን የኢንቨስትመንት ፍሰቱ እየጨመረ ነው የመጣ ያለው። ይሄ ብቻ አይደለም። ሁላችን እንደምናውቀው የሀገር በቀል የማክሮ ኢኮኖሚክ ማሻሻያ ወይም ሪፎርም ተካሂዷል። ይሄ ሪፎርም በተለይ የግል ባለሀብቱ የውጩንም የሀገር ውስጡ ነው፣ በተለይ ደግሞ የሀገር ውስጥ ባለሀብቱን የሚያበረታታ ሪፎርም በመሆኑ እነዚህ ጉዳዮች መነሻ ተደርጎ ወደ ክልላችን የሚመጣው የኢንቨስትመንት ፍሰት በከፍተኛ ሁኔታ በተለይ ባለፉት ዓመታት ከነበረው አንጻር ስናየው እየጨመረ ነው የመጣው። ይሄ እንደ ሀገር የተጀመረ የኢትዮጵያ ታምረት ንቅናቄ አራት ዓመት ሆኖታል። ለአስር ዓመት የሚቀጥል እንደ ፕሮጀክት ነው ላሁንጅ የተደረገው። ይህን ተከትሎ በእኛ ክልል ውስጥ በተከታታይ ዓመታት እየተካሄደ ነው ያለው የዚህ ዓመቱ ው ሁላችን ሚዲያዎቹን ሁላችን በተገኘችበት በምስራቅ ጉራጌ ዞን ቡኢ ከተማ ላይ ማካሄዳችን ይታወቃል። በጣም የተሳካ ፕሮግራም ነበረ። እግረ መንገድ ይህንን ፕሮጀክት ንቅነቄ መድረኩን ስንሰራ የኢንዱስትሪዎቹ ጉብኝት ነበረን። እንደዚሁም አዳዲስ ወደ ክልላችን የመጣ አንድ ትልቅ ኢንቨስትመንት የመሰረት ድንጋይ የማኖር ስራ ጭምር ማከናወን ችለናልና ወደ ክልላችን ያለው ይሄ አንዱ ማሳያ ነው። ወደ ክልላችን ኢንቨስትመንት ፍሰት እየጨመረ ነው ያለው እና እንቅስቃሴው ይህን ነው የሚመስለው። አሁን አሁኑ ያለው እንቅስቃሴ ግን እንደ አጠቃላይ መረጃ እንዲሆነም በክልላችን ውስጥ ለምሳሌ 569 ያህል ኢንዱስትሪዎች አሉ። በእኛ ክልል ውስጥ ሁሉም እያመረቱ ያሉ ሳይሆን በግንባታ ላይ ያሉ፣ በማምረት ላይ ያሉ እንደዚሁም በተለያየ ስቴፕ ላይ ያሉ ይህን ያህል ኢንዱስትሪዎች አሉ። 555 ደግሞ ያህል የግብርና ፕሮጀክቶች አሉ። እንደዚሁም 540 አገልግሎት ላይ ሆቴል፣ ሆስፒታሎች፣ ትምህርት ተቋማት መሰል ድርጅቶች በአጠቃላይ ከ1600 በላይ ተቋማት ወይም የፕራይቬት ባለሀብት ድርጅቶች በክልላችን ይገኛሉ እና ከነዚህ ከ30 እስከ 40 ቢሊየን ያህል ካፒታል አስመዝግበዋል። የኢንቨስትመንት ፈቃድ በሚወስዱበት ጊዜ ወደ ተግባር ሲገቡ ግን ይሄ ካፒታል እንደ ኢኮኖሚ ሁኔታ ከፍ እያለ የሚሄድ እንደሚሆን ይገመታልና ሲመዘገብ የነበረው ካፒታል ይህንን ያሳየናል። ከ60 ሺህ በላይ ያህል ሰዎች በእነዚህ ድርጅቶች ውስጥ ስራ እድል ተፈጥሮላቸዋል። በጊዜያዊም በቋሚም ከ60 ሺህ በላይ ሰዎች ስራ ውስጥ ብቻ እና እነዚህ የተዘጉ ኢንዱስትሪዎች የኢትዮጵያ ታምርት ንቅናቄ ካደረግን በኋላ የተከፈቱ ኢንዱስትሪዎች አሉ። በእኛ ክልል ውስጥም በተለያየ ምክንያት፣ በኃይል አቅርቦት ምክንያት፣ በግባት እጥረት ምክንያት፣ በተለያየ በግለሰቦቹ በማኔጅመንት ምክንያት የተዘጉ ኢንዱስትሪዎች ነበሩ። የኢትዮጵያ ታምርት ንቅናቄ በፈጠረው መነቃቃት እነዚህ ኢንዱስትሪዎች ማምረት የጀመሩበት ማምረት አቅማቸውም እየተሻሻለ የመጣበት ሁኔታ ነው የሚያሳየው። እና እነዚህ በሙሉ ተደማምረው ሲታይ የለውጡ ትሩፋት ወይም የአለፉት ስድስት ዓመታት እንቅስቃሴ ውጤቶች እና ማሳያዎች እንደሆኑ መውሰድ ይቻላል። እና እነዚህን ነው በዋናነት እንደመረጃ ልናነሳ። መልካም እንደሚታወቀው እንግዲህ የማዕከላዊ ኢትዮጵያ ክልል ለማእከል ለአዲስ አበባም ቅርብ ብኖ ለኤርፖርት ለደረቅ ወደ በሚቀርብ ነውና እነዚህ ጉዳዮች ደግሞ የክልሉን ኢንቨስትመንት ለማሳደግ እና በተለይ የኢንዱስትሪ እንዲስፋፉ ከማድረግ ረገድ ምን አበርክተው ነበረው? ክልል ውስጥ እነዚህን ተጠቅሞ የተለያዩ ባላብቶችን ለመሳብ ቀደም ሲል አንስተውልናል። ከሀገር ውስጥ ባለፈም የውጭ ባላብቶችም ጭምር መጥቶ ኢንቨስት እያደረጉ እንደሆነ አንስተዋልና እንደ ተጨማሪ የሚነሱ ነገሮች ካሉ በጣም አመሰግናለሁ። የኢንቨስትመንት በመሰረቱ በተንከባከበው ልክ ነው እያበበ የሚመጣው። መንከባከብ ማለት ምን ማለት ነው? ምቹ ሁኔታ ወይም አስቻይ ሁኔታዎችን መፍጠር ነው። ከመንግስት የሚጠበቀው ከአካባቢው ህዝብ የሚጠበቀው አስቻይ ሁኔታ መፍጠር። አስቻይ ሁኔታ ከፈጠርክለት ኢንቨስትመንት ፍሎ ያደርጋል። ይሄ ነው ፍሎሪሽ የሚያደርገው ኢንቨስትመንት በተመቸው ልክ ነው። ስለዚህ በክልላችን ይህንን መነሻ ተደርጎ ለኢንቨስትመንት ምቹ ሁኔታ ለመፍጠር ወይም ኢዝ ኦፍ ዱንግ ቢዝነስ ይባላል በቢዝነስ ቋንቋ ይህንን ለመፍጠር በርካታ ስራዎች እየተሰሩ ነው ያለ። ለአብነት ማንሳት እንችላለን። በእኛ ክልል አንዱ ኢንቨስትመንት የሚፈልገው መሰረታዊ ጉዳይ አንዱ ሰላም ነው። በእኛ ክልል ሰላም አስተማማኝ ነው። በማንኛውም ሰዓት 24 ሰዓት ሰው የሚንቀሳቀስበት ክልል ነው። ይሄ ክልል አንዱ ሰላም፣ አንዱ ሪኳየርመንት ወይም አንዱ መስፈርት አሟልቷል ማለት ነው። ኢንቨስተር ከሚፈልገው ጉዳይ አንዱ ሰላም ነው። ሁለተኛው ፖሊሲ ነው የሚፈልገው። ቅድም መነሻ ላይ እንዳልነው ከለውጡ ወዲህ የተዘጋጁ የፖሊሲ ሪፎርሞች ለኢንቨስትመንት በጣም ምቹ ሁኔታ ፈጥረዋል። ሰው ኢንቨስተር ሰላም ካለ ምቹ ፖሊሲ ካለ በራሱ ጊዜ ይመጣል፣ አንተ ሳትለምነው ይመጣል። እና እነዚህ ምቹ ሁኔታዎች አሉና ከፍተኛ የሆነ የመንግስት ፍላጎት አለ። በተለይ የኛ ክልል መንግስት፣ እንዳጠቃላይ የኢትዮጵያ መንግስት ኢንቨስትመንት ወደ ሀገር ለማምጣት ከፍተኛ ፍላጎት አለ። አንዱ ኢንቨስትመንት የሚፈልገው የመንግስት ኮሚትመንት የመንግስት ድጋፍ በአግባቡ አገኛለሁ የሚል ይታያል። ፕላስ እዚህ አካባቢ በአነሰ ኮስት ምርት ማምረት ይቻላል። ይሄ ምክንያት አለው። አንደኛ በእኛ ክልል ውስጥ በርካታ ህዝብ አለ፣ በጣም በርካታ ወጣት ኃይል አለ፣ እየተማረ ሰው አለ። ህዝቡ በራሱ ስራ ፈጣሪ እና ታታሪ ህዝብ ነው። በአነሰ ወጪ እዚህ አካባቢ ምርት ማምረት ይቻላል። ሰራተኛ እዚህ አንድ ድርጅት መቅጠር ይፈልግ በዚህ ደሞዝ መኖር ይችላለሁ አልችልም ነው የሚያሳላው ሰው ከመቀጠሩ በፊትና የቤት ኪራይ ኮስቱን፣ የምግብ ኮስቱን፣ የትራንስፖርቱን ኮስት በሙሉ ቀናንሰ ባነሰ ወጪ ሰራተኛ ማግኘት ይችላል። መሬት ባነሰ ኮስት ነው እዚህ የምታገኘው። አምርተ ምርትን ወደ ገበያ ብትወስድ ለገበያ በጣም ቅርብ ነው። ለውጭ ወደ ውጭ ለመላክን ለሞጆ ለምሳሌ 78 ኪሎ ሜትር ነው የምንርቀው ለአዲስ አበባ 120-130-150 ኪሎ ሜትር ነው የምንርቀው እና እነዚህ ሁኔታዎች ተደማምረው ምን ያደርጋሉ? ፕሮዳክሽን ኮስቱን ይቀንሳሉ። ለአንድ ኢንዱስትሪ ሰው እዚህ አካባቢ ለማምረት እነዚህ እና መሰል ምቹ ሁኔታዎች አሉና አሁን ነባር ፕሮጀክቶች በርካታ ነባር ፕሮጀክቶች አሉ። በሙሉ አቅማቸው እያመረቱ ያልነበሩ አሁን የኢትዮጵያ ታምርት ላዎች ከተደረገ ወዲህ ግን እኛ የማምረት አቅማቸው እየተለካ የማምረት አቅማቸው ከፍ እንዲል ስራ እየተሰራ ነው ያለው እና ከአመት እስከ አሁን ወደ አመት ፕሮግረስ እያሳየ ነው። የኢንዱስትሪዎቹ የማምረት አቅምና እነዚህ ምቹ ሁኔታዎች እንዳሉ ማንሳት ተገቢ ነው የሚል ነገር ማንሳት ዶክተር ከዚህ ጋር በተገናኘ እንግዲህ ማዕከላዊ ኢትዮጵያ ክልል ቀደም ሲል የተማሪ ሰው ኃይል እና በርካታ ቁጥር ያላቸው ዜጎች የሚኖሩበት ስለሆነ ትርፋማ እንደሚሆኑ ጭምር አንስተዋል። በርካታ ምክንያቶችን ጠቅሰው ከዛ ባለፈም ደግሞ በክልሉ የሚገኙ ነዋሪዎች ደግሞ ከሀገር ውጪ በርካታ ባለሀብቶች ይገኛሉ። ባለፈው እንግዲህ የክልሉ ርዕሰ መስተዳድርም ወደ ተለያዩ ሀገራት ተንቀሳቅሰውም በአካባቢ ልማት ላይ እንዲሳትፉም ጥሪ ሲያደርጉ እንደነበርም ተመልክተናል እና በዚህ ረገድ ምንድን ነው በልዩነት እየተሰራ ያለው ነገር ጥሩ በልዩነት እየሰራ ነው ያለው ነገር አንዱ እዚህ ቀድሞ ኢንቨስት ያደረጉትን ሰዎች መንከባከብ አለብን ነው አንዱ አንዱ እስትራቴጂያችን። ቀድሞ የመጣው ሰው ተመችቶት እሱ ትርፋማ ሆኖ እሱ ውጤታማ ሆኖ ካየ ይሄንን ሰው እንደ ፕሮሞሽን መሳሪያ ትጠቀምበታል። ወደ ክልላችን ውስጥ የገቡ ባለሀብቶች ከሚዲያዎች ጋር ሆነ እየሰራ ናቸው። ዶኩመንተሪ ቪዲዮዎች አሉ። እነዚህ ቪዲዮዎች እንደ አብነት በመጥቀስ ሌሎች ባለሀብቶች ወደ ክልላችን መጥተው ኢንቨስት እንዲያደርጉ ዳያስፖራዎች ያሉ በጣም በርካታ የክልላችን ተወላጅ የሆኑ በአፍሪካ በሌሎች ሀገሮችም እነሱን ተደራሽ የማድረግ በዞኖችም በኩል በተለያዩ ኔትወርኮች ተደራሽ እያደረግን ያለ ነው። ይህን ፕሮሞሽን ስንሰራ ከዛ በፊት የሰራ ነው ስራ መሬት አዘጋጅተናል። ይ አሁን የእኛ ክልል ብዙ ሰፋፊ መሬት ያለበት ክልል አይደለም። ደንስሊ ፖፕሌትድ ነው ነው የሚባለው ግን ኢንዱስትሪ ላይ ፎከስ አድርገን መስራት አለብን ተብሎ በሁሉም ዞኖች በየከተሞቹ ለኢንዱስትሪ የሚሆን መሬት አዘጋጅተናል። ይሄ መሬት አሁን እስካሁን የተዘጋጀው ከ2000 ሄክታር በላይ የተዘጋጀው መሬት ይሄ 2000 ሄክታር መሬት ለኢንዱስትሪ በጣም ብዙ ነው። ይህንን ምቹ ሁኔታ ፈጥረናል። ፕላስ የመሰረተ ልማት አቅርቦት ስራ እየሰራን ያለ ነው። አሁን የኤሌክትሪክ ተደራሽ ለማድረግ እየሰራን ያለ ነው። ከዞኖቹና የክልሉ መንግስት ለመተባበር ከዛ ባለሀብቶቹ ሀብቶቹ ደግሞ ሲደርሱ ወደ ራሳቸው ኮኔክት የማድረግ ስራ መስራት ይጠበቅባቸዋል። መሬት አዘጋጅተናል። ለኤንቫይሮንመንቱ ለኢንቨስትመንት ምቹ ሊሆን እያመቻቸና ያለነው እኛ ክልል ውስጥ መጥተው ባለሀብቶች ቢሰሩ የውጭም ሆነ የሀገር ውስጥ ባለሀብቶች ስኬታማ ይሆናሉ የሚል እምነት አለን። ይሄ ማለት ሁሉ ነገር አልጋ በአልጋ ነው ማለት አይደለም። ቢዝነስ ውስጥ የትም ዓለም ውስጥ ስትገባ ቻሌንጅ አለ። የትም ዓለም ውስጥ ያለ ቻሌንጅ አለም የለም። ይህንን ቻሌንጅ ወደ ኦፖርቹኒቲ ለመቀየር ወይም ለኢኖቬሽን ራሱ መሰረት ነው የሚጥለው ያ ቻሌንጅ እና ብዙዎቹ ዛሬ የምንጠቀምባቸው ግኝቶች የሆነ ችግር ሲያጋጥም ያንን ችግር ለመፍታት ተብሎ የተፈጠሩ ኢኖቬሽኖች ናቸው። እና አንዳንድ ጥቃቅን ቻሌንጆች ሊኖሩ ይችላሉ። እነዚን ቻሌንጆች እስካሁን ያለፍናቸውን አልፈናል። ቀጣይም ቻሌንጅ አይኖርም ማለት አይደለም። እነዚህን አያይዘን እኛ የጀመርነው የብልጽግና ተምሳሌት የመሆን ጉዞ ባለሀብቱና መንግስትን በማቀናጀት አሁን እኛ የብልጽግና ፓርቲ ኢንተርፕሪነር ስቴት ነው የሚቤዙ የሰረጠው መንግስት፣ ምን ማለት ነው? ይህ ባለሀብት ሊሰራ የሚችለውም ፕራይቬት ሴክተሩ ሊሰራ የሚችለውም ፕራይቬት ሴክተሩ ይስራው። ፕራይቬት ሴክተሩ ሊሰራው የማይችለውን መንግስት ኢንተርቪን በማድረግ ይሰራል። ከዛ በኋላ ፕራይቬት ሴክተሩ ሬዲ ሲሆን ለፕራይቬት ሴክተሩ ይለቃል። ስራ ፈጣሪዎችንም ይፈጥራል ራሱ መንግስት። እነዚህ በጣም ምቹ ሁኔታዎች ነው። በብዙ አገሮች የማታገኛቸው አይነት እድሎች ናቸው እነዚህ እድሎች። እና መንግስት ሰፖርት የሚያደርገው ከሆነ ኢኮኖሚው የግል ባለሀብቱ እንዲመራው ነው የሚጠበቀው። አሁን በፊት ምን ላይ የነበረው ግብርና መር ነበር አይደል? ፖሊሲያችን የነበረው አሁን ብዝሃ ዘርፍ ነው ኢኮኖሚያችን። ግብርና እንደተጠበቀ ሆኖ ኢንዱስትሪ አለ፣ ቱሪዝም አለ፣ ማዕድን አለ፣ አይቲ ደግሞ ወይም የኢንፎርሜሽን ቴክኖሎጂ እነዚህም በሙሉ አቀናጅተን ዘመኑ የደረሰበት ቴክኖሎጂም ላይ ተጠቅመን የብልጽግና ተምሳሌት ለመሆን መንግስት እጅግ በጣም ምቹ ፖሊሲዎችን ፈጥሯል። ፍላጎት አለ፣ የመንግስት ፍላጎት አለ። መሬት ማዘጋጀት፣ መሬት እያዘጋጀን ያለ ነው። ብድር አቅርቦት፣ በፊት አብዛኛው ብድር የመንግስት ነበር ይበደር የነበረው። አሁን ሬሽዮ ሲታይ በቅርብ ጊዜ የወጡ መረጃዎች የሚያሳዩት ፕራይቬት ሴክተሩ የተበደረው ነው ከፍ እያለ የመንግስት ድርሻ እያነሰን የመጣው እና ከመንግስት የሚጠበቀው ምቹ ሁኔታዎች የመፍጠር ስራ እየሰራን ስለሆነ በክልላችን መጥተው ኢንቨስት ቢያደርጉ ይጠቀማሉ የሚል እምነት አለኝ። ምናልባት መጠቃለል ከሆነ በዚህ አጋጣሚ ቀደም ሲል ወደ ክልላችን በራሳቸው አነሳሽነት መጥተው ኢንቨስት ያደረጉ ባለሀብቶች አሉ። እነዚህም ባለሀብቶች ሳያመሰግኑ ማለፍ ትክክል አይደለም የሚል እምነት ስላለኝ አሁን ኤክስፖርተሮች አሉ፣ በርካታ ኤክስፖርተሮች አሉ፣ በእኛ ክልል ውስጥ የኢንዱስትሪ ውጤቶች ነው የግብርና ውጤቶችንም ኤክስፖርት የሚያደርጉ ከፍተኛ ከረንሲ ለሀገር ውስጥ የሚያመጡ ባለሀብቶች አሉ። እነሱ ቀድመው ኢንቨስት በማድረጋቸው ሌሎች መጥተው ኢንቨስት እንዲያደርጉ ሞቲቬት ያደረጉ ባለሀብቶች አሉና እነዚህ ባለሀብቶች ለመደገፍ ዝግጁ መሆናችንን በዚህ አጋጣሚ እየገለጽኩ እነሱንም አመስገን ፈልጋለሁ የማእከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ ዶክተር አባስ መሀመድ እዚህ ጊዜ ስቱዲዮ መጥተው ስለሰጡ መረጃ ከልብ ነው የምናመሰግነው መልካም የስራ ጊዜ አመሰግናለሁ